ሁላችሁም

መልሽላት። እግዚአብሔር ይዘልልኝ። ጠግባለች ወይ እኔ ነው፣ እንዲህ በነፃ ነው

ቋ ኦብሴ ማታ ቤቱ ስትገለብጥ ባንጋሎው ጋር ሲሳደርሽ ቶሎ ብዬ ቤቱ ስትገለብጡ ማለት ነው ቶሎ ብዬ እንትን ካላደረኩት ዛኮ እናንተ አሚና ተሻላት እንዴ? አሚናም እኮ የማንም እንትን በጣም ይቅርታ አድርጉልን እና በውስጥ ማለት ነው። እንትን ለብዙ ሰው እንትን እየመለስኩ አይደለም። በጣም ቢዚ ነኝ፣ የብዙ ነገር በጣም ቢዚ ነኝ። እና በዚህ ሰሞን አደራችሁ እንዳትቀየሙን፣ እንትን አይደለሁም

መድኃኒዓለም የማርያም ታሳዝነኛለች። ቤቱ እራሱ ካልገባችው እኮ ጭር ይላል እኮ ውስዬ፣ በጣም እኮ ነው ቤቱ የምታደምቀ ሆን ናት። ከሌለች ቀላል እንትን ይላል። ታች ትሆን ነበር እዚህ ሁሉም የሚገቡ ያላስገባቸው ልጆች ማንን እንደሆነ ታውቂያለሽ? እኔ ኑ ብዙ ጊዜ አይሻ እኔ ያላስገባሁትም ሌላ እኔ ያደለውም ግን፣ ሌሎቹ ሁሉም ከታች ቁጭ ብሎ ኮንት ስደግ ብያተች የሆነ ራሱ በግድ ነበር። እቺ ሊጣሊጡ ማለት ነው በግድ ኮመንት ስጽፋ ላይ ተሰራ ነበር። ሁሉንም በዱላ ነበረ እያስገባሁት ነው የነበረ እና በጣም እንትን ይለኝ ገብቶ ሊጫወቱ። አሁን ደግሞ የቀረኝ እንትን አሉ እና እኔ ባላት አለች። ቤቲ ዱባይ አለች። እነሱም አንድ ቀን እንደዚህ ይገባሉ። ቤቲ ዱባይ የምትባል ልጅ ታች ማለት ነው። አትፍሩ። እና ደግሞ ቤቲ ዱባይ የኔ ጓደኛ እንዳትሆን አንቺ። የተመታች ብዙ ታች ትቀመጣለች። እኔ እኮ ግቢ ስላት ተፈራለሁ ትላለች። ቤቲ ዱባይ እንትናም ገብታለች እኮ እንዴት እንደገባች አላውቅም። ሐኪሙ ገብታለች እሷም ኮሜንት ላይ ነበረች። እና እናንተም ደግሞ እንድትገቡ አንድ ቀን ተስፋ አደርጋለሁ። አትፍሩ፣ ግቡ፣ ተጫወቱ። ቤታችሁ እንደምታውቀው የአምባሳደር ቤት ነው። የአምባሳደር ቤት ስለሆነ የፍቅር አምባሳደር

በጣም ረጅም ጊዜ ሆኖኛል እናንተ ስከታተላችሁ፣ እናመሰግናለን አሁን ግን ያው